ለአላህ ሙሉልሙሉ ሙሉ እጅህን የምትሰጠው አላህ ለአንተ የሚመርጠው ነገር መልካም መሆኑን እርግጠኛ ስለሆንክ ነው እኮ። ሁሌም ምሳሌውም በምን አያያዙት፣ ህፃን ልጅ አሉ። ህፃን ልጅ እናቱ ጡት ላይ ሄዱ ሲለጠፍ፣ ምድር ላይ ሌላ ነገር የለም ለዛ ህፃን ልጅ። ተወኩልያ ነው ይላሉ እኮ በቃ የህፃን ልጅ አሁን ምን የሚታየው ነገር አለ? ከዛ ውጭ እንዴት ሰኪውርድ እንደሆነ እንዴት ራሱን እንደ ሪላክስ እንደሚያደርግ አይተሃል። አንተ አላህ ፊት እንደዛ ቀልብህ እንደዛ መሆን አለበት ማለት ነው። በአስባብ ላይ እንጠለጠል፣ ኸይር ከሆነ ያ ሰበብ እየሄድክበት ያለው ነገር አላህ ላይ ባለህ መመካት ልክ ወደ አንተ ይመጣል፣ ፈልጎ ማለት ነው፣ ፈልጎ ይመጣል። አንዳንድ ጊዜ ያስባችሁ ታውቃላችሁ፣ የሆነን ነገር በጣም ተመኝታችሁት በሆነ መንገድ ወደ እናንተ ሲመጣ አንኳኩቶ ማለት የሆነ ጊዜ በኋላ እንደ ሆነ ይህን ነገር በጣም ፈልጌው ነበር። የሆነ ጊዜ ሎው ኦፍ አትራክሽን በሚል የዳቦ ስም ይጠራል። ኳርላ አሁን ይሄ እሱ ጉዳይ ራሱ ትንሽ ትንታኔ ሊሰጠው ይገባል። በጣም ተወኩል ጋር ራሱ አንዳንድ ጊዜ የሚጣረስ የሚመስል ነገር እንዳለ ሆኖ ማለት አንዳንድ አስተሳሰቦች ሃይማኖትን ቦታ ለማሳጣት የሆነ ግ ነገር ይፈጠርና፣ ሃይማኖት አስተምሮቶች ግን እዛ ውስጥ ይገባሉ። አሁን አስለን ይሄ ዘ ኒው ኤጅ የሚባለው አይደል አመለካከት እሱ በጣም ጥልቅ ነው፣ የተንሰራፋ ነው። የሆነ ጊዜ በደንብ በመሄድበት ደስ ይለኛል። ኢስላም ለምሳሌ ሎ ኦፍ አትራክሽን አንድ ነገር ስላሰብከው ብቻ ይመጣል ይልሃል። ሁሌ እንደዛ ግን አይደለም። ላዚም ተስዓ ኢለይ ዱዓ እንኳ ስታደርግ እኮ ያ ረቢ እንዲያደርግልኝ ስትል አላህንም በምትለምንበት ጊዜ ሰዒህንም እንድታስታውስ እኮ ጭምር አለበት ጥረትህን ማለት ነው ጥረትህን አብረህ ይህንን ዱዓ ሳደርግ እኔ ምን ያጎደልኩት ነገር አለ? እኔ ደግሞ ሰበቡን ማድረስ አለብኝ የሚል ስሜት እኮ አብሮ መኖር መቻል አለበት። በአንተ በኩል የአላህን ተፈጥሮ ህጎች ሳታሟላ አይሆንም እኮ ያ የተፈጥሮን ህግ አትላተሙ፣ በዛው በህጉ ፍሰሱ። ያንን ህግ እንደ ኃይል ተጠቀሙት ነው እንጂ፣ እሱን ስትላተም አጌንስቲት ለአንተ ተብሎ የሚቀይር የተፈጥሮ ህግ የለም። ለአንተ ተብሎ ዩኒቨርስ ራሱን አጀስት አያደርግም። ይህ ማዕቁል እኮ አይደለም ሻንቶ። የሆነ ነገር ፈለክን፣ የሚሆን ነገር ፈለግኩ። ሁለታችን ፍላጎታችን ተቃራኒ ቢሆን ዩኒቨርሱ እንዴት ነው አጀስት የሚያደርገው? ራሱ ማዕቁል አይደለም። አንተ ሳዕይ ካደረግ፣ አንተ የተፈጥሮን ህግ ከእኔ በተሻለ ከተገበርክ ጤ በነገራችን ላይ አንዳንድ ጊዜ ዑለማዎቹ ምንድን ነው የሚሉት፣ አንዳንድ ጸሐፊዎች ረሒመሁላህ ኢምራአን ኢዛ ዐሚለ ዐመለን ፈአጥቀነሁ ይላሉ ነ አንድን ስራ በደንብ አድርጎ የሰራ ሰው ለምድነውለምንድነው እምርዓን ያሉት ሊማዛ ለም የቆል ነቢ ስ ለም ሙዕሚነን አማኝ ብቻ ሳይሆን ሰው፣ ማንኛውም ሰው አንድን ነገር አሳምሮ ከሰራ በዛ ጉዳይ ላይ ሰክሰስፉል ይሆናል ማለት ነው። ስለዚህ አንተ ሙዕሚን ነኝ ብለ እዛ ላይ ኢትቃን ካጠረ ውጤት አታመጣም። ምንም ፕሪቪሌጅ የለህም፣ ህጉን መጠበቅ አለብህ። ተወኩሉ ዱዓው ምንድን ነው የሚጠብቀ የሚጠቅም ተጨማሪ ሀይል ነው የሚሆነ። ምን ሰበቡን በደንብ አድርሰ ለዚህ ምን አሉ ዕለማዎቹ። አንተ ካልጠላኸኝ ግን ግድ የለኝም አሉ ነቢ ሰላም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም፣ ይሁሉ ነገር ቢደርስብኝ ግድ የለኝም አሉ ነቢ ሰላም በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ የአንተ ቁጣ የአንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ቅጥ የለኝም፣ ወላኪን አሉ። ነገር ግን አፍየቱ ከአውሳውሊ ሰላም ብታደርገኝ እሱ ይሰፋልኛለን አሉ ነብ ስ ግ ከራውን አትፈልገው ሚኛው ይሻለኛ አፍያ ትንገኝ የአንተ ጥላቻ የአንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ፣ ግድ የለም አሉ ነቢዩ ሰለላሁ ወሰለም። አዑዙ ቢኑሪ ወጅሂከ ለጨለማዎች ያበሩበት ከሆነ በፊት

የዱንያም የአኸራም ጉዳይ በሚያምርበት በአንተ ብርሃን ተጠበቃለሁ። ቁጣህን ቁጣህን በእኔ ላይ ከማውረድ በአንተ ተጠበቃለሁ። አሉ ነቢ ስላ ለም። የእሳቸው ትልቅ ጭንቀታቸው ጌታዬ ተቆጠህብኝ እንዳይሆን ብቻ እንጂ

ምን ታየኛለህ ብሏል እኮ ጓደኛው። ከዛ እነ ሀዚህ ሰላቱን ላ የስሑ አይበቃባትም ይች ሰላት ነች። ክር ቁርኣን ቲላዋ እንጂ ሌላ ነገር ከሰው ንግግር የማይሆንባት የሆነች ሰላት ነች። ባዳ ነች ብለው በስነ ስርዓት አስተማሩት። ነቢ ስ ሰለም አንድ ሰሓቢ መጣ ሲሰግድ አዩት። የንቁር ልክ እንደ ዶሮ ጠቅጠቅጠቅ አድርጎ የሚሰግድ ማለት ነው። ኛ ሰላት እ ስቸኩል የምናደርጋት ጠሩትና፣ ሰሊ ፈኢነከ ለም ተሰሊ እስኪ ስገድ አልሰገድክም አሉት። ለስላ አሁንም ሂዶ ያችኑ አደረገ። አሁንም ስገድ አልሰገድክም አሉት። አሁንም ያንኑ ሲያደርግ አሁን ላስተምርህ አሉት። አሁን ልዩነቱ እንዲገባው ከዛስ

ይቅርባዩ ጌታ ደግሞ ይላል ዝ ብየዲ ኣኺከ ፈድኩለ ሁለታቸውም ተያይዛችሁ ጀነት ክቡ ይላል። ኣ ዘወጀል እኛ እስልምናን አላስተዋወቅንም፣ አላደረስንም። ገና ከመስጅድ አልወጣንም። አሊ ዕምራንን አላስተማርንም፣ አልነገርንም። ለመሲሕ ለክርስትና ተከታይ ወንድሞቻችን እህቶቻችን አላደረስንም። ገና ሱረቱ መርየምን አላደረስንም። ሙስሊሞች ስለ ዒሳ ያለንን እይታ አላስተማርንም። ስለ መርየም ያለንን እይታ አላደረስንም። ገና ግልጽ ነው አለ ሀቂቃ ልባቸው የሚነኩ ሰዎች አሉ። እኔ በግሌም ስላጋጠመኝ ማለት ነው ስቀራለት አንድ ባህታዊ፣ ካሁን በፊት ነግራችሁ ከሆነ አላቅ፣ ሶስት እምነቶችን ለማጥናት ከነበረበት ቦታ ምንድነው ከገዳም ሰባት ሰባት ቀን መድኖ መድቦ መጣ። ጎንደር ነው። ይህንም ነግራችሁ፣ ሰባት ቀን ለፕሮቴስታንት፣ ሰባት ቀን ለእስልምና፣ ሰባት ቀን ለካቶሊክ እምነት አላ ኩል ሓል መስጅድ ሲሄድ እኔ እንደዚህ እንደዚነ ዘበኛው አላህ አንድ ነው ሙሐመድ የአላህ መልእክተኛ ነው፣ እስልምና ሌላ የለም ሂድ ብሎ ገፍትሮ አባረሩ። ግን በጣም ክሊክ አድርጎታል። ግን አላህ አንድ ነው ሙሐመድ የአላህ መልክተኛ ነው። በጣም ቁልጭ ያለች መልእክትነታ፣ ገብታችኋል? እቺ ግን ይዘዋለች። ሰዎች እኔ ጋር መጡት። ሶስት ቀን ውይይት አደረግን። የመጨረሻው ላይ ሱረቱ መርየምን ስቀራለት ስቅስቅ ብሎ አለቀሰ። ማርያምን እንደዚህ ትወዷት አላችሁ? እንደዚህ ነው ውይይታችሁ? ወላሂል አዚም አለቀሰ። ወላሂ መጨረሻ እስልምና ለመቀበል በእስልምና አምኛለሁ፣ አንድ ነገር ብቻ ነው የቀረኝ ባህታዊ በነበርንበት ጊዜ ጸሎት ስንጸልይ ክርስትና አሁን ባለሁበት ሁኔታ ስህተት ነው ብዬ ካመንኩ የዛኔ ለምንድን ነበር የምንደሰተዋል? ታውቃላችሁ፣ እርካታ ይሰማን ነበር፣ ደስታ ይሰማን ነበር፣ ሰኪና ይሰማን ነበር። ያ ለምንድነው የሚሰማን ነበር? የመለስኩለት ምንድን ነው? የሰው ልጅ በተፈጥሮ ደካማ ነው። ውስጡ ደካማነት አለ። ከእኔ በላይ ብሎ የሚያስበውን ኃይል አምላኬ ብሎ ያሰበውን ኃይል የተጠጋ ሲመስለው መረጋጋት ይሰማዋል። ድንጋይ አምልኮም በቃ አምኖበት ያንን ነገር እርካታ ሊያገኝ ይችላል። ሁሉ ሕዝብን ቢማለደይህም ፈሪሖን ሰዎች ሁሉ በያዙት ነገር ደስተኛ ናቸው። ግን አንድ ቀን እንዳሁኑ ጥያቄ ሲነሳበት ግን ተመልሶ መደሰት አይችልም። ጥያቄ ሆኗል፣ መልስ ማግኘት አለበት። እስልምና ውስጥ ስትመጣ መልስ አግኝተ ነው የምትገባው። መልስ ሳታገኝ መግባት የለም። መልስ ካገኘህ በኋላ አሁን አንተ የምትለኝ ሰኪና ለይል ሰላት የሚባላለ፣ ሰላት መስገድ የሚባላለ፣ ዚክር የሚባላለ፣ እነሱን ስታደርግ ከዛ በላይ ታገኘዋለህ። እስልምና ውስጥ ገብታችኋል። ጥያቄ ግን አይነሳብም። መልሰ ነው የምትመጣው። ከአእምሮ ጋር የሚጋጭ ጉዳይ የለም። መልስ ታገኛለህ። የማይፈርስ ሰኪና ታገኛለህ አልኩት። እሺ፣ ሌላ ሁለተኛ ጥያቄ አለኝ። መተት ነገር ተደርጎብኝ አለኝ። ጠበል ጀምር ነበር፣ ጨርሼው ልግባ ወይስ አሁን ልምጣ አለኝ እኔ አሁን ግባ፣ በኋላ ግባ አልልህም። ውሳኔ ራስ ወሰነ ነው መምጣት ያለብህ ነገር ግን፣ ወደ አላህ ስትጠጋ ግን ምንም ይጎዳህ ነገር የለም። አላህን ከያዝክ ምንም ነገር ማሸነፍ ትችላለህ፣ ይህንን አረጋግጥልሃለሁ አልኩት። እሺ ላስብበት አለ። በሚቀጥለው ቀን ደወለ፣ ወስኛለሁ፣ ጠበሉንም ትቼዋለሁ።